ሰላም እንዴት ናቸው? ውድና የተከበራቸው የዛህራ ሙካሊድ ዩትዩብ ተከታታዮች፣ ሰላም ሁሉ መልካም ሁላችሁም። እና አልሀምዱሊላህ ከኔ ጋር ሁሉ ሰላም። ውዶች ላይ ሸር ሰብስክራይብ አድርጉ፣ አበረታትኝ። ከልባ መሰግናለው ስለምታበረታቱኝ ውዶቼ። ዳጣ እንግዲህ ዛሬ በጣም ደስ ብሏታል፣ በጣም ደስተኛ ናት። ያው ባለፈው ቪዲዮ ላይ ሰውየውን አጋለጠችው። ዊ ተብዬ ነበረ ማለት እሷ በጣም በቃ በጣም ምርጥ እህትና ወንድም ና ያለኝ እና ጥሩ ደግሞ ምርጥ አባት ና ያለኝ ስትለው፣ ሚስትዮቱ ሰምታ መጥታ ነበር ና እዛ ናይ ነበር ያለቀው። እና ዊ ሚስትዮቱ ተሰማች። እሱ ደግሞ አደራሽን ቤት እንደዚህ እንዳትኝ አባዬ ምናምን እንዳትኝ ስላላት፣ በነገራችን ላይ ድክም ምን አለ ቢስም ላይ ስላላት እሷ ግን እንደዛ ስትለው ሴትዮ ስትሰማ ውይ ቅሌታቸው እያለ ነበረ ያው እሷ መታ ምንድን ነው የሰማሁት አለች ዛሬው ላይ ከዛ እሷ ዳጣ ደግሞ ቅልጠፋ ያለች አይ እሱ እኮ እዚህ ሲያመጣኝ እኔም እንዳባትሽ ነኝ አንቺ ምን እንደናት ይሄ አንቺን እንደናትሽ ነኝ ልጆቹም ደግሞ እንደ እህቶችሽ ናቸው ስላለኝ አንተም ጥሩ አባቴ ነህ ህልህቶችም ደሞ ምርጥቶች ናቸው አንቺ ለምሳሌ እናት ያለሽም ግን ማሚል ይሻለሁ ምናምን ብላ ነገሩን አስቀየሰች ማለት ነው። ሰውየውን አንተ አታወራም፣ ምንድ ለምንድን ነው እሷ የምታወራው ስትለው እንደ እሷ እንዳለች ነው እውነቷን ነው አላት። ሴትየቱ ሚስኪናት ማለት ነው። ሴትየቱ እሺ ምናምን አለ። ግን እኔ የምላችሁ ሰራተኛዋ የምስላችሁ የዳጣ እናት ኮሜንት ላይ ሁሉም ሰው በቃ የዳጣ እናት ሰራተኛዋ ናት የተደድ የዳጣ እናት ሰራተኛዋ ናት እያሉ ነው ማለት ነው። እኔ ራሱ ገና ሲታዩ ሽታሽ ጥሩ ነው ሽታሽ፣ ጥሩ ነው ሲባባሉ የዳጣ እናት እንደሆነች ጠርጥሬ የነበረ እና ኮሜንተሮቹ አግዘውኛል የዳጣ እናት እሷ ተመዘለጋለች። እስኪ እንግዲህ አብረን የምናይ ይሆናል ደግሞ ማለት ነው። እና ነገሩን አስቀየሰች። አባቷ ጋር ሄዳ አባቷ ምን አብረን እንሄድና ልብስ ምናምን ልገዛልሽ አለሁ ብሏት ነበረ። አብረው ሂደው ልብሷን ገዝታ ቆንጆ ቀሚስ ለብሳ በቀሚስ ደግሞ በጣም ነው የሚያምርባት። እንግዲህ እሷ በሱርም ዱር እየሆነ ያምርባታል አባቷ ጋር ሄዳ አባቷ መንገድ ላይ አባቷ የሆነ ሰው ጋር ተጣልተኩ በደስታ ቀመሰችው። እንኳን ለአባቴ ተከፍለኝ እደባደባለሁ እንኳን ለአባቴ ና ተከፍለኝም እደባደባለሁ አለች እና በደስታ አለችው ማለት ነው። እና በቃ ደስ ብሏት ልክ እንደ ምሳሌ ምሳሌ አባቷ ጋር ሆና ደስተኛ ሆና እንደምትለው እሷን በጣም ደስ አላት። ኪድዬም በጣም ነው ደስ ያለኝ ስትለው ለምንድን ነው ኪድዬም እቴ ኪዳነ ምሕረት ቤተክርስቲያን ስለጣላችሁኝ እዛ ስለሆነ ያደግኩት እሷ ናት እናቴ ስትለው ሰውየውም ያኔ ዝማል እንዲ አንተ ላይ እንዲጠየቅኝ ለምንድን ነው ብላ አንተ የጠየቀኝ በቃ ለዛ አላነሳብህም ምናምን አለችና በኋላ አስቀየሰችው። ግን ያቺ ደግሞ ይህች አበቂ የምትባል ምቀኛ ማለት ነው መጽሐፍ አስቀድድቻት እኮ መጽሐፉን ቅድ ሂጂ እና ትሪንት ስላለቱ ትኪቶ ቲክቶክ ላይ ምናምን ብላ ደቂቃው እንዲያልቅብኝ በቶሎ ቶሎ ማውረው አስቀድደቻት መጽሐፉን ማለት ነው። እሱ ባህርውን ስለምታውቅ እንኳንስ መጽሐፉን የቀድደበት ሳያስፈቅዱት አንስቶ ቢያነቡ የማይወድ ልጅ መሆኑን እቺ ታውቃለች። ዳጣ ብዲቱ ምንም የምታውቀው ጉዳይ የላትም። እና ቅዴ ጅ ትላታለች፣ እኔ ለሰውርሽ ከዛ ቲክቶክ ላይ ታዋቂ ትሆኛለች ስትላትሽ ብለህ ምን ጭቅጭቅ አድርጋ ቅዴችው። እሷ ሰውራት ቀርጻታለች። ያንን የቀረጸችውን ለእሱ ልታሳይ ማለት ነው። ድምፅ ምናምን አለው፣ ግን ኤዲት ታደርገዋለች፣ የታጠፈዋለች ድምጻቸውን። ከዚያ እሱም በጣም ተናዷል። እንዴት እንደተደረገ ለመሆን ህቤ ነው፣ እሷ ቀዳው እኮ ነው ምናምን ብላ፣ እሷም ገብታ ለማረጋጋት ሞከረች። እሱም አንነቃም ነበረ በጣም ተናዷል። ለሰራተኛ ቱም ብሎ ነገራት። እች አዲስቱን ልጅ አናዳኝ ነው ምናምን አለ። እንዴ ምን አርገ ስትለው፣ መጽሐፌን ቀዳብኝ። እኔ ግን መጽሐፌን እንኳን የምቀድብኝ ሲያንስተውም ሲያነቧለ ፍቃድ ያለ ወድም ስለ አዲስ አየለች። በቃ ታዋት አለችው። ምክንያቱም እሷ እንደማታረገቡ በለክፋት እንደማታረገቡ ስለምጣቅ ማለት ነው። ከዛ እሱም ስትመጣ ድረስ እየጠበቃት ነበረ፣ ምክንያቱም ለምን ቀደርሽ ሌላት። ግን ስትመጣ ቀሚስ ለብሳ አምሮባት ስትመጣ ሁሉም ነው ፍዝዝ ብለው ያዩት። ሴትዮቱ ራሱ ሴትዮቱ ሁሉም በቃ ፈጠጥ ነው ያረጉባት። እንዴ መሆናችሁ ነው? ከዛ ብላ እሷ እንዲያጣቀም ስለበሰች ብላ ተሽከረከረች ማለት ነው። እና ሰራተኛይቱም ይችም አበቂች ይች ይች የምታያትም ውሃ ውሃ ምስኪናት ተነስታቅፍ አደረገቻት። እሱም የተቆጣውን ትቶ ስትቶት የተቆጣውን ከዛ ፎቶ ላንሳችሁ ምናምን አላቸው። እንዲያውም ይህቺ ብግ እናለች በቃ እርራለች። ግን ዳጣና እሱ ፍቅር የሚጀምሩ ይመስለኛል። እችና ወዳትም ሳናት እንጂ መጨጨ አለችበት። ዳጣና ልጁ ስሙ ጠፋኝ። ዳጣና ልጁ ፍቅር የሚጀምሩ ይመስለኛል። እ እናችም ተናደደች አይኗ አይኗ እሷ ላይ ነው በቃ እስ አውቃ እች በቃ አውቋዋለች እሷ እሱና እሱ እንደሚቀጥሉ እሱ ከእሷ ጋር ልቡ እንደሌለ ስላወቀች ነው፣ ይህን ሁሉ ሁለቱን ለማጣላት እንደዚያ የምታደርገው ማለት ነው። ይሄን ውዶች መሮች ፍቅሮች ዳጣን እንደዛ ታደረገቦች ፎቶ ምናምን ተነስታችሁ በኋላ እነ ይፈልግሻለሁ ብሎ ይዞ ለምንድን ነው መጽሐፌ ነው የቀደድሽው አላት። ለምንድን ነው ዛሬ ጠዋት ላይ እያረግሺው ሲላት፣ አስብ አስበ ኧረ ምንም አላደረኩኝ ያለችው። እንዴት ነው ምንም ያላደረግሽው ለምንድን ነው መጽሐፌ ነው የምቀጨው ሲላት፣ እሱ ነው እንዴ ብላል። እንዴ ታቀለዋለሽ? እንዴ ስራሽ እንዚላ እሱ ከበቂ ቅደጁ በላይ ነው። ቲክቶክ ላይ የመጽሐፍ መቅደድ ትሬንድ አለ፣ እሱን ተቀላቀያለሽ? ቅደጁ በላይ ነው አለችው። ይህች የተረገመች የተረገመች ብሎ አወቀ ማለት ነው ሴራዋን። እንደውም እሷ ዳጣነት አስጠላለሁኝ፣ እሱ እንዲጣላ አረጋለሁ ስትል የበለጠ የባሰ እሷ እንድትጠላ ነው የሆነችው። ማፌ ፋይዳ አንድ ሰው ፍቅር ከሁለትም አቅጣጫ ሲሆን ነው እንጂ ከአንድ አቅጣጫ ምንም መላ የለውም ማለት ነው። ምንም መላ የለውም። ከዛ እሷን ሂዶ አመጣት ነይ ብሎ ገትቶ አመጣት እና ሁለቱን አፋጣጣቸው ሁለቱን አፋጣቸዋል። እንግዲህ ምን ምክንያት እንደምታቀርብ አላውቅም። ዳጣ ደግሞ ያው ውሸትም ስለማታቅ ፍጥጥ ብላችሁን ያለቻትን ነው እንጂ አጋማውን ነው የሚገዛት። ቆይማ በላለች እንደውም ዳጣ ፎክራባታለች። ይችት ትርገመች ሰአውቃ ነው እንደዚ ያደረገችው ብላ ዳጣም እንግዲህ ግሮሮዋ ነ እንጅ ምታንቀት ያባረሮኛ ምናምን ብላ ራሱ ትፈራማ አይመስለኝም። ማለት የዚሰ ያለች ፍራት ምናምን እውነቷንዛ ትገፍጣታለች እንጂ ለሌላው ቦታ እና ወዶች ኮሜንት ደግሞ ምትጽፍሌ ልጅ ስምሽን አሁን አላወቅኩትም እና መሰግናለኝ፣ ቆንጆ ክበሪልኝ፣ በጣም አመሰግናለሁ። ቪዲዮውን እስካሁን እያዳምጥሽው ከሆነ እና ኮሜንት አድርጉ። ላይክም አለው ሁሉም አለው። ኮሜንት ና የሌለሁ ኮምቱ ኮምቱ። የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ በሌላ ስትንገናኝ፣ ባይ ባይ